ቀኝ እጁን ይዞ ጎቶ የሚያወጣ በአጭር ጠበንጃ ወንዝ አሻጋሪ በረ ብረት ተራራዟሪ ቅቤ መሰለ ነጭ አባራሪ መሰለ መንዳ ሳጋሪ የተጨነቀው አሳፋሪ አንበጣ መስሎ ነጭ መሬት ጨልሞ ሰማይ ሲጠራ መሬት ሲሆን ጋራ አየጃንቀን የተወለደው ጋራ ጋራ ጋራ ሀቦ ጎዳዳ አምነው ከሳቡት ልቦ ማይከዳ መሸኘት ያውቃል አልጃል ገዳ ድሽካ ተመንጭ አሳረኛው ጃንዋሪ አሳረኛው ጎንደሬ አፈጨ ሲሉ መልስ ወጠሬ ካለ ቁርቋሬ የቀናው በሬ ሰላት ገዳ ብረመንጀሬ እኖማሲለት ጎደር ጎፋሬ እርግጥንትነ ሃይደልመሬ ዘልስ ለጠላት ሲታጠቅለት የእርሳስኮርስነ የሚያቀርብለት ዘልስ ጠላቱን በጣም ወዶታል። እህል ቀምትርሳት ሰጥቶታል። ይህች ኢትዮጵያ አይኗን ተቋኩላ ራሷን ተሰርታ አጤተድስ የሚባሉ ወንድ ባህባ ገልታ አሁኑ ሳደፈች አሁኑ ሳደፈች ሲታጠፍ ገለዋ አሉ ባነጋ ይመጣል ካድዋ ሊመጡ ፈሩና ጠረፍ ሊሻገሩ። አሁን እኛ በእኛ ሊያጣሉን ጀመሩ ወዲያ ማሪ ሆነው ነገር እየሰሩ ጎበዝ ብንስማማ ጎበዝ ጎበዝ ብንታረቅ ምንድነው ችግሩ? ጦር ሰራዊታችን ይቆም ተደንበሩ ልማታችን ይልማ ይከበር አገሩ ልማታችን ይልማ ይከበር አገሩ ሀያ ሰባት አመት ሰው ተጨርሶ የመጸለያ በሊዝ እያሉ ቤቱን ሲያፈርሱ የተከለለ ደንበር ሲቆርሱ እኛው ምን እንጂ ምን ያርጉ እነሱ በቅልማ ተል እንደ ጨረቃ የአማራ ጀግና ቅማንት ጀግና ታንድ ላይ ሆነ ታንቅል

ዘመቻምዳ ማዳረና አይዘራ ፓካፊ ዘራፖዶ ሰውየው ከክላሽ ጋር ያልተለያየው የኢትዮጵያ ልጅ ለም ለቢቱ ጠላት ሲመጣ የሚያቆርፈው ፊቶ ጠላት ሲመጣ የሚለውጣልጣል እንደ አዘንተኛ ፊት ያትማጣል ወንድ አንተን አገር ማን ይነካታል? በእሳት ኖራ አቃጥላታል። አየር በሰማይ ሳር ገበግብህ ካንክ በምድር ሲያተረትር አለው ነጋሪት አውጅ አውጅ ሲል ጀግናው ስራው ጀግናው ምንሻ

ያዝበዳ ፈረንጅ ያፈረኝ አይ ያዝበዳ ሀብቷ ይታረጅ ጀግናው ንጉሴ መልኩ የሚመስለው የጣሊያን ፈረንጅ ጀግናው አስረሳው መልኩ የሚመስለው የጣሊያን ፈረንጅ እሱ የሚመስለው የቀኑን ፀሐይ የሌት ጨረቃ ሕዳሴው ግድብ ሲገደብልን ማዳበሪያውም ሊመረትልን አረነዳጅ አረነዳጅ ማዳበሪያውም ሊመረትልን አረነዳጁን ሊመረትልን አረበዚሮ ሊተከልልን ማዲያዋለ ሀደጃፋችን የፈጣራ ነው አገራችን